አሁን ግን ሳስበው እንደዚህ ማድረግ አልነበረብንም። አሁን ይመጣል፣ በእውነት አሁን ይመጣልሽ። የት ነበርሽ ቅድም? አይደለም እንዴ አይነት አለው። የምትቀልዱት ጨዋታ የፈለጋችሁትን ነገር አድርጉ። እንዴት በእንደዚህ አይነት ነገር ይቀልዳል? እኔ ግን አሁን ነው ለምን ለምን አልገባኝም። ምን አስበሽ ነው እግዚአብሔር የምር በጣም ነው የሚደብረው። የምር በቃ እውነት አጥተናል። በእውነት ትክክል። እኔ በጣም ያ ያናድደኝ ደግሞ ያንቺ ነው። ዞር እግዚአብሔር። ሩታ እንደዚህ አልጠብቀሽም ነበር። እኔ ስንት ነገር ስንት ነገር ስንት ነገር እኔ ማለት በምን ይሰራ መጣች ምን